በስማ ወወልዱ መንፈስ ቅዱስ አህዱ አምላክ። ቅዳሴ ቄርሎስ የቅዱስ ቄርሎስ የቁርባን ምስጋና፣ ጸሎቱና በረከቱ ከእኛ ጋራ ለዘላለሙ ይኑር አሜን። ይካ እግዚአብሔር ከሁላችሁ ጋራ ይሁን። ይህ ከመንፈስህ ጋር ይካ። አምላካችንን አመስግኑት። ይህ እውነት ነው ይገባል። ይካ ልቡናችሁን ከፍ ከፍ አድርጉ ይህ በአምላካችን በእግዚአብሔር ዘንድ አለን። የካ የአማልክት አምላክ፣ የአጋይስት ጌታ፣ አቤቱ ወዳንተ አነዋወሩ የማይለወጥ የማይለውጥ ህቡ አምላክ ከሁሉ ይልቅ ልዑል ነው። አነዋወሩ የማይገኝ ነው። የሚያቃጥል እሳት፣ የሚያድንም እሳት፣ የአማልክት አምላክ፣ የጌቶችም ጌታ፣ ዙፋኑ ከሰማያት በላይ የአጋየስት ጌታ፣ የእግሩን መመላለሻ ምድር ነው። በብርሃን የሚኖር ልዑል ምጡቅ ነው። በሰማይ ያለ ጠፈሩ ስውር ልውል ነው። የእሳት መጎናጸፊያ የሚጎናጸፍ በእሳት መንኮራኩርም ያጌጠ ነው። ዙፋኑ ከአለቆች በላይ የሚሆን ማደሪያው በማይዳሰስ በአየር ላይ ጠፈሩም በልውል ሰማይ መንኮራኩሩ ደመና ጎደናውም ጎዳናውም በባህር መንኮራኩር ላይ በሚላኩት በእሳት አለቆችም ነው። ይዲ የተቀመጣችሁ ተነሱ ይካ የሚያቃጥል እሳት እንዳያቃጥላችሁ በሁለቱ የእሳት ክንፋቸው እግራቸው ይሸፍናሉ። ግሩም የሚሆን ብርሃኑ ነበልባሉ እንዳይመታቸው በሁለት የብርሃን ክንፋቸው ፊታቸውን ይሸፍናሉ። ረቂቅ በሚሆን ሁለት ክንፋቸው እስከ ዓለም ዳርቻ ይወጣሉ። ሱራፌን በአለቆቻቸው፣ ኪሩቤልም በምስጋናቸው፣ መላይክትም በየሰራዊታቸው፣ ትጉሃንም በየስርዓታቸው፣ የትጉሃን አለቆች በየወገናቸው፣ እሳትነት ያላቸው መላይክት በብርሃናቸው መንፈሳውያን ባነዋወራቸው ግሩም በሚሆን ቃል ያመሰግናሉ፣ ይቀድሳሉ። ከፍ ባለና በታላቅ ቃል ይጮኋሉ። እየጮሁ እንዲህ ይላሉ፦ ቅዱስ ቅዱስ ቅዱስ ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው። ይዲ ተሰጦውን መልሱ ይህ ቅዱስ ቅዱስ ቅዱስ ይካ እኛም ከእነርሱ ጋር በአንድነት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት አንተ ቅዱስ ነህ ጌትነትህም ግሩም ነው እንላለን። ይኸውም ብቻውን ልጅህ ነው። አንተም ብቻህን በእውነት አባቱ ነህ። ከአንተ መወለዱ አይገኝም። ላነዋወርህ ጥንት እንደሌለው ለእርሱም ለልጅህ ጥንት የለውም፣ ፍጻሜም የለውም። ለዘመንህ ጥንት እንደሌለው ከአንተ ከተወለደ ከልጅህ በቀር በቀኝህ የሚቀመጥ የለም። በዙፋኑም ላይ እንደሱ የሚቀመጥ የለም አራያውና አባቱ እንደሱ የሆነ ወላጁ ነው እንጂ። ይኸውም ልጅህ ምክርህም ነው። ካንተ የተገኘ ወዳጅህ፣ አምሳልህና መልክህ፣ ህሊናህና ቃልህ፣ ጥበብህና ምክርህ፣ ቀኝህና ክንድህ፣ ከእውነተኛ ባሕሪህ የተወለደ እውነተኛ አምላክ ወልድ ዋህድ ነው። በሁሉ ፍጹም የሚሆን ቃል ከባሕሪህ ወጣ። ካንተ የተወለደ አራያህ ከአንተ ጋር አልውልግሩም የሚሆን መላእክትና የመላእክት አለቆች ይሰግዱለታል። ሰውን በመውደድህ ወደ እኛ ሰደድከው፣ ወድህናልና እርሱ ራሱን አዋርዶ አዳነን። ከአንተ የተወለደ እንዳንተ የሆነው በእኛ አምሳል ከእኛ ተወለደ፣ ይኸውም የሚመስልህ ነው። ይህ በእኛ እምሳል በመካከላችን ተመላለሰ። ፍጹምነቱ ከአንተ ጋር የሚተካከል የሚመስልህና እንዳንተ ያለ እርሱ ነው። ያነዋወርህን ነገር እርሱ ነገረን። እንደኛ ሥጋ ሆነ። ዳግመኛም ባርያም ሱራፌርን የሚያስደነግጣቸው እርሱ በፈቃዱ ታመመ። አይተናቃለን ነው። በአንተ ዘንድ ገናና እንደመሆኑ መጠን በእኛ ዘንድ ጌታ የተመሰገነ ነው። ከትጉሃንም የተሰወረ ነው። ከእኛ ባሕርይ ተወልዶ በእውነት ተገልጦ ታየ። በመልክ በብርሃን አንተን ይመስላል። ሰው ሆኖ ሥጋችንን መሰለ። በእኛም አምሳል ከእኛ ዘንድ ኖረ፣ የተመሰገነም ነው። ወጣ ወደ እኛም ወረደ፣ እንደ እኛ ተሰደበ። ወጣ ወዳንተም አድረገ እንዳንተም የከበረ ነው። ትጉሃን በሰማያት የሚያመሰግኑት እርሱ የእሾ ዘውድ ደፋ፣ ከወንበዴዎችም ጋር በዕፀ መስቀል ላይ ተሰቀለ። ሎዑላኑ እየፈሩ በፊቱ ራሳቸውን የሚያዋርዱለት እርሱ በሚሰቅሉት ፊት ለሕማም ራሱን አዋረደ። በኃይሉ ሰማይንና ምድርን የተሸከመውን በዕፀ መስቀል ላይ ደካማ እንጨት ተሸከመው። ሰማይና ምድር የሚንቀጠቀጡለት ጠባብ መቃብር በተቀበረበት ጊዜ ወሰነው። የዓለምን ዳርቻ በመሃል እጁ የሚሰበስበውን የዓለምንም ባሕር በፍኙ የዘገነውን በበፍታ ገንዘው በሦስት ክንድ ከስንዝር መቃብር ቀበሩት። ክቡር ራሱን ዘረጋ፣ ከእርሱም የተነሳ መቃብር ተመላ። በሦስተኛው ቀን ቀን ከሙታን ተለይቶ ተነሳ። ወደ ደቀ መዛሙርቱም ደጅ ተዘግቶ ሳለ ገባ። ከደቀ መዛሙርቱም ተለይቶ ወጣ። በዚያም ሳለ ጌትነቱ ሰማያትን መላ፣ ምስጋናውም ምድርን መላ። ወደ ሰማይም ማድረገ በአባቱም ቀኝ ተቀመጠ። ሰማይ ዙፋኑ ሆነ፣ ምድርም የእግሩ መመላለሻ። ሕያዋንንና ሙታንንም ይገዛ ዘንድ ይመጣል። ከላይ ነጎድጓዱ ይሰማል፣ ቃሉም የምድርን መሠረት ያናውጣል። ሙታንም ከመቃብራቸው ወደ እርሱ ይመጣሉ። ከአባቱ ከመንፈስ ቅዱስም ጋር ክብር ምስጋና ለዘላለሙ የእርሱ የሚሆን ይዲ ወደ ምስራቅ ተመልከቱ። ይካ አቤቱ በእውነት በቃልህ ሁሉን በሞትህ ያስነሳቸው ሙታንንም የምታስነሳ አንተ ነህ። ከካህድያንም ወገን በመስቀልህ ያመኑብህ፣ ከስሆታንም ወገን በሞትህ የተመለሱ፣ በኃጢአት ከተዳደፉት ወገን በመከራህ የተቀደሱ፣ ከሙታንም ወገን በትንሣኤህ ያስነሳቸው፣ በአንተ ለመፍረድ ከተሰበሰቡ ወገን ያመኑ የብረትን መዝጊያ ከፍተህ ሥጋቸው በመቃብር የጠፋውን ታስነሳቸዋለህ። በሕይወታቸው ያንቀላፉትን ታነቃቸዋለህ። በመሬት የተኙትንም ታስነሳቸዋለህ። ኃጥአን ባሮችን ነጻ ታደርጋቸዋለህ። የተዳደፉትን በምሕረትህ ታከብራቸዋለህ። ይህ አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይደለም። ሦስት ጊዜ ይካ። በይቅርታህ አላውያንን አንድ ታደርጋቸዋለህ፣ ታስማማቸዋለህ የተመለሱትን በቃልህ ታጸናቸዋለህ። በጎዳናህ ይሄዱ ዘንድ አላውያንን ትመልሳቸዋለህ። ወደ ቦታህ ይገቡ ዘንድ የተበተኑትን ትሰበስባቸዋለህ። የበደሉት ወገኖችህን ወደ አንተ ፈቃድ ትመልሳቸዋለህ። የመንፈስ ደካሞችን አቤቱ፣ አንተ ታጸናቸዋለህ። በምድር የሚኖሩ ሁሉ አንተ አምላክ እንደሆን ኪያውቁህ ዘንድ ከአንተ የተወለደ የምትወደው ልጅህና ወዳጅህ የላከው ኢየሱስ ክርስቶስንም ከእርሱ ጋር ክብር ያለህ ስውር ከሚሆን ከመንፈስ ቅዱስም ጋር ለዘላለሙ። ይዲ ናስተውል ይካ ይህን ንጹሕ ቅዱስ መሥዋዕት በፊትህ እናቀርብልሃለን ስለ አቤልና ሴት፣ ስለ ሄኖስ፣ ስለ መልከጼዴቅም፣ ስለ አብርሃም፣ ስለ ይስሐቅና ስለ ያይቆብ፣ ስለ ሙሴና ስለ አሮን፣ ስለ ነቢያትም ሁሉ፣ ስለ ሲሞን ጴጥሮስ፣ ስለ ዮሐንስ መጥምቅም፣ ስለ ሐዋርያትም ሁሉ ስለ ዳዊትና ስለ ሕዝቅያስ ንጉሥ፣ ስለ ቆስጠንጢኖስ፣ በቀናች ሃይማኖት ስለ ሞቱት ነገሥታት ሁሉ፣ ስለ ኤጲስቆጶሳት፣ ስለ ቀሳውስትና ስለ ዲያቆናት፣ ስለ ንፍቀ ዲያቆናትና ስለ አናጉንስጢሳውያን፣ ስለ ወራዙትና ስለ ደናግልም ሁሉ የሕይወት መንፈስ በላይዋ ላይ ስላደረባትና መንፈስ ቅዱስ ስለተፈጸመላት ነፍስ በምትወደው በልጅህና በወዳጅህ በጌታችን በኢየሱስ ክርስቶስ አምሳል ስለተቀረጸች መልክ ሁሉ ይህ ቁርባን ስለተደረገላቸው ወደ ቅድስት ቤተ ክርስቲያንህ ስላገቧቸውና ደገኛ ቅዱስ ወደሚሆን ወደ መሠዊያ ፊት ስላቀረቧቸው ቅዱሳንም ሁሉም በቀናች ሃይማኖት በምድር ላይ ሁሉ ስለሚኖሩ ስለ መንገደኞችና ስለ ስደተኞችም ሁሉ ከዚህ ዓለም ይወጡ በምትወደው በልጅህና በወዳጅህ በጌታችን በኢየሱስ ክርስቶስም ስላመኑ አፍና እንደበት ሁሉ ከእርሱ ጋር ክብር ያለህ ስውር ከሚሆን ከመንፈስ ቅዱስም ጋር ለዘላለሙ። ይዲ በእንተ ብፁ ከዚህ የሞቱትን ሰዎች ስም ይጥራ። ይካ ንፍቅ ጸሎተ ቦራኬ ይዲ ንፍቅ ይቅርበላቸው በላቸው። ይካ ለእነርሱም ለሁሉም ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ቤተ ክርስቲያንህ ትሰግድልሃለች፣ ሙሽራህም ከፍ ከፍ ታድርግሃለች በልዑላን ጥቅም በሱራፌል ቅዳሴና በኪሩቤል መደንግጽ መደንገጥ በመላእክትም ምስጋና በተጓሃን ልመና በቅዱሳንም ፍጹምነት በአዳም ንጽሕና በኖህም ምጽዋት በአብርሃም እንግዳ ተቀባይነት በይስሐቅ ቸርነት በያዕቆብም መገለጥ በዮሴፍ አሥራት እስራት በኢዮብ ትዕግሥት በሙሴም ሀብት በኤልያስም ምስጋና በሐዋርያትም ማፍቀር በቅዱሳንም ልቅሶ በተሰደዱ ሰዎች ድካም ዋህድን በጥፊ መመታት ባልበደሉ ሰዎች ጽድቅ ንጽሕናም ባገኙ ሰዎች ትትህና በንጹሐን ገድል ከምግብ በተለዩ ሰዎች ትምህርት ፍጹማን ስለሆኑ ቅዱሳን ጽድቅ በምድር ዳርቻ ርህቀት በባህር አዘዋሪም ጥልቅነት በመባርቅት ብልጭታ በደመናትም ሰረገላም በመላእክት ምስጋና በጻድቃንም ምስጋና በትጉሃን ንጽሕና በለውላንም መስማማት በመንፈሳውያን ብርሃን በካይናት ቀኝ በሰማዕታት መሞት በምህመናን ደም በብርሃናውያን መላእክትም ገናንነት በአንድ ልጅ ሕማማት ሁሉን በያዘ በቃለ ስልጣን ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ አባት በምታርግ ጸሎት በዚህ ጊዜ እጣኑን ያሳርግ። ይህ አቤቱ በመንግስትህ አስበን። ይህካ እርሱን በሚያስይዙባት በዚያች ሌሊት ይዲ ቀሳ ውስጥ እጆቻችሁን አንሶ። ይህካ ክቡራትና ብፁዓት በሚሆኑ ነውር በሌለባቸው እጆቹ ህብስቱን ያዘ። ወደ አንተ ወደ አባቱ ወደ ሰማይ አቅንቶ አየ። በዚህ ጊዜ ህብስቱን ያንሳ። ይህ በእውነት እናምናለን። ይካ አመሰገነ፣ ባረከ፣ ቆረሰ። ሦስት ጊዜ ይባርክ። ከዚህም በኋላ ህብስቱን ከአምስት ላይ ያንቀው፣ እንዲህም አለ፦ ንሱ ብሉ። ይህ ህብስት ኃጢአት በሚሰረይ ገንዘብ ለዓለሙ ሁሉ ቤዛ ስለ እናንተ የሚፈተት ሥጋዬ ነው። ይህ አሜን አሜን አሜን። ይካ ዳግመኛም ራታቸውን ከበሉ በኋላ ህብስቱንና ጽዋውን ይዞ አመሰገነ፣ ባረከ፣ አከበረም። ሦስት ጊዜ ይባርክ። ደቀ መዛሙርቱንም አላቸው፣ ንሱ ጠጡ። ይህ ፅዋ ኃጢአትን ለማስተስረይ ስለ እናንተ የሚፈስና ለዓለሙ ሁሉ ቤዛ የሚሰጥ አዲስ ሥርዓት የሚሆን ደሜ ነው። ጽዋውን በቀኝ እጁ በአራቱ ማዕዘን ይወዙዘው። ይህ አሜን አሜን አሜን። ይካ አቤቱ አምላካችን የባሮችህን ጸሎታቸውን በእውነት ስማቸው፣ በፊትህ የሚሰግዱልህንም ተቀበላቸው። ይህ አቤቱ ሞትህን እንናገራለን። ይካ የሚነድ እሳት ሜሎስ መንፈስ ቅዱስ ይገለጽ፣ ሰማይም በቸርነትህ ይከፈት። በፈቃድህ ሕያውና ቅዱስ መንፈስህ ይላክ ይውረድ ይምጣም፣ በዚህም ህብስትና ጽዋ ላይ ይረፍ፣ ይባርከው ይቀድሰውም ከወዳጅ ልጅ ከጌታችንና ከአምላካችን ከመድኃኒታችንም ከኢየሱስ ክርስቶስ ሥጋና ደም ጋራ አንድ ይሆን ዘንድ አንድ ጊዜ ህብስቱን ይባርክ፣ አንድ ጊዜ ጽዋውን ይባርክ፣ አንድ ጊዜ ሁለቱንም ይባርክ። ለሚቀርቡት የበደል ማስተስሪያ ለሚቀበሉትም የኃጢአት ይቅርታ ይሆን ዘንድ። ይህ አሜን። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅርበለን። ይዲ በፍጹም ልብ። ይህ በፊት እንደነበረ በዚህ ጊዜ በደሙ ሥጋውን ይቅባ በዚህ ጊዜ በደሙ ሥጋውን ይቅባ። ይካ በቀናች ሃይማኖት አንድ ሆነው ከእርሱ ለሚቀበሉት ሰዎች ሁሉ ለይቅርታና ለምሕረት፣ ለደህንነትና ለረዴት፣ ለነፍስና ለስጋ ህይወት ይሁንላቸው። ለበደል ማስተስሪያ፣ ለኃጢአት ይቅርታ፣ ለትንሣኤ ሙታንና ለሐዲስም ህይወት ይሁንላቸው። ይህ አሜን። ይካ ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ መሆንን ስጠን። ይህ እንደርሱ። ይካ የእግዚአብሔር ስሙ ምስጉን ነው። ይህ እንደርሱ። ይካ የመንፈስ ቅዱስን ጸጋ አላክልን። ይህ እንደርሱ። ይዲ ለጸሎት ተነሱ። ይህ አቤቱ ይቅርበለን። ይካ ሰላም ለሁላችሁ ይሁን። ይህ ከመንፈስህ ጋራም። ይካ የመፈተት ጸሎት። ዳግመኛም ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። አቤቱ ዓይኖቻችንን ወደ አንተ እንሰቅላለን። የመንፈስ ቅዱስንም መውረድ እንመኛለን። በአብራከ ልቡናችንም እንሰግድልሃለን። የህሊናችንንና የመንፈሳችንን ራስህ እናዋረድልሃለን። አቤቱ በቅድስናህ ቀድሰን በምሕረትህም አንጻን ቅዱስ መስጢርህንም ለመቀበል የተገባንና አንድ የሆን አድርገን በቅዱስ መሰዊያህ በፊትህ ያኖርነው ይህ የእሳት ፍህም የሚከሰን አይሁን። የፈተት ነው። ይህ የአምልኮ ህብስት በእውነት ለበቀል አይሆንብን። ነፍሳችንንና ስጋችንን ስላላነጻን የሚያቃጥል እሳትን ለመብላት የጋለ ፍህምንም ለመዋጥ ከንፈርን መክፈት የሚያስፈራ ነው። ነፍስ ውስጧን ከሽንገላ ካላነጻች በድንኳኑ ውስጥ የንጹሕ ሙሽራን መሰዋቱን ማየት የሚያስፈራ ነው። ሕያው የሚሆን የአምላክን ልጅ በሰማያዊ አባቶ ፊት መሥዋዕቱን ማየት የሚያስፈራ ነው። የመለኮትን ብልጭታ መቅረብ የጌትነት ብርሃንን መብረቅ መንካት የሚያስፈራ ነው። ይዲ ጸልዩ ይህ አቡነ ዘበሰማያት የካ ለመያዙ ራሳችንን እናንጻ፣ ለመቀበሉም ነፍሳችንን እንቀድስ። ለመያዙ ነው። ያኛው ይቅርታ ንጹሕ መግዛ አልሃይም ሆኖ ይሰዋ ዘንድ ለወደደ አብ ምስጋና ይገባዋል፣ እንበል ለወልድም ምስጋና ይገባዋል። ይሰዋ ጥሩ ለወልድም ምስጋና ይገባዋል። ይኸውም ንጹሕ የሚሆን መግዛ አላሂም ነው። ይህን ንብስት ንጹሕ የሚሆን የመግዛ አላሂም ሥጋ ላደረገው ለመንፈስ ቅዱስም ምስጋና ይገባዋል። ሦስቱ ስም አንድ እግዚአብሔር ነው። ሦስት ገጽ አንድ መልክ፣ ሦስት አካል አንድ ባሕሪ ነው። በትጉሃን መላእክት አፍ መመስገን ይገባዋል። በነቢያትና በሐዋርያት ማፍ መመስገን ቅዱስ መባል ይገባዋል፣ ከዛሬ ጀምሮ እስከ ዘላለሙ እስከ ሁለተኛውም ጉባኤ ድረስ። ይህ የመድኃኔ ዓለም የመላይክት ሰራዊት በመድኃኔ ዓለም ፊት ይቆማሉ፣ መድኃኔ ዓለምን ያመሰግኑታል። የመድኃኔ ዓለም ሥጋውና ደሙ ከመድኃኔ ዓለም ፊት እንድረስ፣ እርሱን በማመን ለክርስቶስ እንገዛለን። ይድ ይንፍቅ መኳንንት ደጆችን ክፈቱ። ይዲ የቆማችሁ ሰዎች ራሳችሁን ዝቅዝቅ አድርጉ። ይካ አብ ከልጁ ጋራ ከመንፈስ ቅዱስም ጋራ ከሰዓትና ከዕለት ከአውራህና ከዓመታት አስቀድሞ የነበረ ነው። ባነዋወር ለአንዱ ከሁለተኛው ለሁለተኛውም ከሦስተኛው መቅደም የለም። የመባረክት ፍጥነታቸው ምን ያህል ነው? የንስር ክንፎች ፍጥነት ምን ያህል ነው? ባለመለያየት አንድ ናቸው፣ ባለመቀላቀልም አንድ ናቸው። በሦስትነት ይኖራሉ። በአንድነት የተያያዙ ናቸው። በአካል የተካከሉ ናቸው። በብርሃንና በጸዳል የተመሳሰሉ ናቸው። አብ ልጁን ዓለም ሳይፈጠር የወለደው በሥራ ሊረዳው አይደለም። የመንፈስ ቅዱስን ባሕሪ የተገኘ ብልሃትና ሥራ ለማወጣጣት አይደለም። ከእግዚአብሔር አብ ብቻ መወለዱን እንናገር። ያን ጊዜ እናት አልነበረችውም። የፍጥሯን የፍጡራን አነዋወር ግን አልታየም ነበርና ዳግመኛ ምድራዊ አባት ሳይኖረው የአምላክ ልጅ ብቻውን ከዳዊት ልጅ ከድንግል ብቻ መወለዱን እንናገር እናውራ እንናገር። በዘር ለመወለድ አባት ስላልነበረው የሰውነት ስራ አልጎደለበትም። ከብቸኛዋ ሴት ብቻ ፈጽሞ ሰሆነ እንጂ ከአዳም ጎና አጥንት በተፈጠረች ጊዜ እናት ስላልነበረቻት ሔዋን የሴቶች ባሕሪ እንዳልጎደለባት አዳምም የጎኑ አጥንት ስለተነቀለ ከቀደመው የሥጋው ፍጥረት እንዳልጎደለበት እንደዚሁ የአዳምን አባት በሥጋ በወለደችው ጊዜ የማርያም ማየተ መድንግልናዋ አልጎደለም። አዳምን የጎኑ አጥንት በተነቀለ ጊዜ እንዳላሳመመው እንደዚሁ የገሊላ ወገን የምትሆን የአምላክን እናት ሕማመ ወሊድ አላገኛትም። እንዲህ እናምናለን እንዲህም እንታመናለን። ይህ የምንፈትተው ኅብስት ከብራዊ ልጅ ያልጀነሰው የክርስቶስ ሥጋ እንደሆነ ዳግመኛም ይህ ጽዋ የእግዚአብሔር በግ ከሚሆን የፈሰሰ ደመ መለኮት እንደሆነ እናምናለን። ዳግመኛም ይህ ትምህርተ መስቀል በሕማማቱ ጊዜ የተዘረጋ የክርስቶስ የመስቀሉ ምሳሌ እንደሆነ እናምናለን። ደምን የተረጨች ልብስን ለለበሰ ለእርሱ በመሠዊያው ፊት እንሰግዳለን። ደምን ለተረጨች ለዚያችም ልብስ ለዘላለሙ ይዲ ስግዱ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ስገዱ ማለት ነው። ቀላቅሎት ነው። ይህ አቤቱ በፊትህ እንሰግዳለን። ይካ ጸሎተ ንስሐ ይዲ ተመልከት። ይካ ቅዱሳት ለቅዱሳን ነው። ይህ ቅዱሳብ አንድ ነው። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስህ ጋር። ከዚህ በኋላ ቄሱ መላውን ህብስት አንስቶ በእጁ ይዞ በከፍተኛ ዜማ ሶስት ጊዜ በንዑስ ዜማ አስራ አምስት ጊዜ አቤቱ ክርስቶስ ማረን ይበል። ይህ እንደ እርሱ ይዲ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ከዚህ በኋላ ወደ ህዝቡ ተመልሶ ይካ አምላካችን እግዚአብሔር ሆይ ከተቀበሉም በኋላ ይካ ሀዳፌ ነፍስ። ያን ጊዜ ከዚህ ከማይጠፋ ምስጢር የተቀበልን የእኛ አፋችን ደስታን ተመላ አንደበታችንም ደስ አለው። አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቡናም ያልታሰበውን ቅዱስ ስምህን ለሚወዱ ሰዎች ያዘጋጀህ አምላክ ምንት ደንቅ በቤተ ክርስቲያንህ ላለን ለቅዱሳን ለታናናሾች ሕፃናት ለእኛ ገለትክ። አብ ሆይ የዚህ ምስጢርም በአንተ ዘንድ የሆነው አምላካችን እግዚአብሔር አንተ ይቅር ባይ ስለሆንክ ነው። ይዲ ጸልዩ። ይካ ለአንተም ወደ አርያም ምስጋናን ክብርንም ለአብና ለወልድ ለመንፈስ ቅዱስም እናቀርባለን። ዛሬም ዘወትርም ለዘላለሙ ይህ አሜን። ይካ አንበሮድ ዕድ የጠራኸንና የቀደስኸንን እኛን አቤቱ ባጠራርህ አድለን፣ በፍቅርህ ጠብቀን፣ በምስጋናህም አጽናን፣ ከክፉ ነገር ሁሉ ጠብቀን፣ በዘላለም መንግሥትህ በልጅህ በክርስቶስ በቀኝህ አድነን። በእርሱ ያለ ክብር ጽን ለአንተ ይገባል ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይህ ቅዳሴ ቄርሎስ በፈጸምነ፣ በዘመነ ዕርገት፣ በተዝካረ ሙታን፣ በተዝካረ አብርሃም ኢዮብ ኤልያስ እና ቄርሎስ ባረፈበት ሐምሌ ሶስት ይቀደሳል። ረድኤተ እግዚአብሔር አይለየን።